የንቁ ቤተሰቦቻችን የዕለተ አሙስ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ ያድናት ነኝ፣ አብራችሁን ቆዩ። በእስራኤል የሚገኙ የኢትዮጵያ ገዳማት ተጠብቀው ለትውልድ እንዲተላለፉ እንሰራለን ሲሉ በእስራኤል የኢትዮጵያ አምባሳደር ተስፋ ይታዩ ገለጹ። እንደሚከተለው ይቀርባል። አምባሳደሩ በእስራኤል የተጓዘው የሚዲያ ባለሙያዎች እንደተናገረው ገዳማቱ ያሉባቸውን ችግር ይበልጥ ለመቅረፍ ቤተ ክርስቲያን ትኩረት ማድረግ ይኖርባታል ሲሉም ተናግረዋል። ኢትዮጵያዊቷ ንግስተ ሳባ ባህሩን አቋርጣ ኢየሩሳሌም ድረስ የተጓዘች ጥበበኛ ሴት ነበረች። የጠቢቡ ሰለሞን ማስተዋል ያገኘችበትም ጭምር መሆኗን የታሪክ ድርሳን ያዋሳታል ሲሉ ተናግረዋል ተገልጿል። ሳባይ እስራኤልና የኢትዮጵያን ታሪክ፣ እምነት፣ በዓል፣ የዘር ሐረግ፣ የንግድና የመሳሰሉትን ግንኙነት ያቆራኘች የመጀመሪያው ዲፕሎማሲ ግንኙነት የመሰረተች ነች እየተባለም ይነገርላታል። በኢትዮጵያ የውጭ ግንኙነት ታሪክ ውስጥ ይህ ቢነገርም በሁለቱም ሕዝቦች መካከል የዘለቀው ታሪካዊ ቁርኝነት ግን መጽሐፍ ቅዱሳዊ እንደሆነ ሊቀውንታ አባቶች መጻሕፍት እያጣቀሱ እንደሚናገሩም ተናግረዋል። ለዚህም አንዱ ማሳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ ስርአቷ የመጽፍበት ገዳማትና ከእስራኤል በስጦታ እንደተበረ ከተላት ይናገራል። እነዚህ ገዳማት ዛሬ ላይ በሀገሪቱ በሚገኙ የዓለም ሀገራት ቤተ እምነቶች ምክንያት የአንዳንዶቻቸው ይዞታ ተነጥቆ፣ አንዳንዶቹ ደግሞ ጫና ውስጥ እንደሚገኙ በተደጋጋሚ ጊዜም ተናግረናል ብለዋል። ይህንኑ በተመለከተ በእስራኤል ለተገኙ የኢትዮጵያ የሚዲያ ባለሙያዎች ማብራሪያ የሰጡት በእስራኤል የኢትዮጵያ አምባሳደር ተስፈ ይታዩ በአሁኑ ወቅት በእስራኤል የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳማት ሰባት ይሁኑ እንጂ የዱር ስልጣንን ጨምሮ አብዛኞቹ ጫና ውስጥ መሆናቸውንም አንስተዋል። ገዳማቱ ታሪካቸውን ጠብቆ ለትውልድ እንዲተላለፉ ከእስራኤል የመንግስት ባለድርሻ አካላት ጋር የሀገሪቱ ህግ በጠበቀ መልኩ ስራዎቹን እየሰሩ መሆናቸውን አምባሳደሩ አስረድተዋል። በቅርቡ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ዶክተር የእስራኤል አቻቸው ጋር መነጋገራቸውንም ገልጸዋል። ገዳማቶቹን በተመለከተ ተከታታይ የግንዛቤ ማስጨበጫ መስጠ አስፈላጊ ነው ሲሉም አክለው ተናግረዋል። እነዚህ ቅርሶች ከቤተክርስቲያን ክርስቲያን በተጨማሪ የሀገር ናቸው ያሉት በእስራኤል የኢትዮጵያ አምባሳደር ተስፋ ይታዩ ቤተ ክርስቲያን በኃላፊነት ለገዳማቷ ትኩረት ሊሰጥ ይገባል ሲሉ አክለውም ተናግረዋል። የመርካቶ ደብረ ሀይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት በቅዱሳት ስዕል ያሰለጠናቸውን ከሰማንያ በላይ የሆኑ ተማሪዎችን አስመረቀ። ተጨማሪ ያለ በመርካቶ ደብረ ሀይል ቅዱስ ራጉኤል ቤተ ክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት በቅዱሳት ስዕልና በመንፈሳዊ የዜማ መሳሪያዎች ያሰለጠናቸውን ከ80 በላይ የሚሆኑ ተማሪዎችን አስመርቋል። የሰንበት ትምህርት ቤቱ ክህሎተ ንዑስ ክፍል ከአንድ አመት በላይ በመንፈሳዊ ስልና የዜማ መሳሪያዎች ያሰለጠናቸውን ተማሪዎች እንዳስመረቀም ተናግሯል። በዚህ በክረምት መርሃ ግብር 33 የበገና አሰልጣኞች በተከታታይ የ9 ወር ደግሞ የበገና 20 በተጨማሪ የአድቫንስ በገና በጠዋት ክፍለ ጊዜ 21 ተማሪዎችን አስመርቋል። በክራ ስልጠና ደግሞ ለተከታታይ ስድስት ወር የሰለጠኑ ሰባት ተማሪዎች የተመረቁ ሲሆን ለአንድ አመት በቅድሳት ስል ትምህርታቸው የተከታተሉ ስምንት ተማሪዎችም ተመርቀዋል። በመርሃ ግብሩ ለተመራቂ ተማሪዎች የእውቅና ሰርተፍኬት የሰጡ የመርካቶ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን አስተዳዳሪ መላከ ኃይል ቆሞስ አባ ገብረስላሴ በላይ ተመራቂዎቹ በሰለጠኑበት መስ ቤተ ክርስቲያንን በትጋት እንዲያገለግሉ ሲሉ አክለውም ተናግረዋል። በኬንያ የመርሳ ቤት በዳሳ ቅዱስ ጊዮርጊስ ቤተ ክርስቲያን ቡራኬ ተከናወነ። እንደሚከተለው ይቀርባል። በኬንያ የመርሳ በዳሳ ቅዱስ ጊዮርጊስ ቤተ ክርስቲያን ቡራኬ በብፁዕ አቡነ ማቴዎስ የመገናኛ ና ብዙሃን አገልግሎት ስርጭት የበላይ የሰሜንና ና ምስራቅ አፍሪካ ሀጉረ ስብከት ሊቀ ጳጳስ ተፈጽሟል። ከ 1966 ዓ ም ጀምሮ በሀገራችን በተከሰተው የመንግስት ረት ተከትሎ ከ67 በላይ የሚሆኑ አባራዎች ተሰደው በመርሳ ቤት አካባቢው በነበሩበት ወቅት በጊዜው የገጠማቸውን በርካታ ፈተናዎች በታላቅ ተጋድሎ እንዳሳለፉም ይነገራል። በዚሁ በስደት አለም የተወለዱ ህጻናትና ወጣቶች ኦርቶዶክሳዊ ሀይማኖታቸውና ኢትዮጵያዊ ባህላቸውን እንዲይዙና ጠንቅቀው እንዲያውቁ የቀደሙ አባቶች በማስተማር የ ሲሆን በአካባቢው ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባለመኖሩ በመንፈሳዊ ህይወታቸው ላይ ከፍተኛ ተጽዕኖ ፈጥሮባቸው እንደነበረም አክለው ተናግረዋል። ነገር ግን እጅግ ጠንካራ አባቶች ስለነበሩ በየጫካውና በወንዙ ዳር እየተሰበሰቡ የምላ ጽወት እያደረጉ ቤተክርስቲያን ሳንተክል ስጋም አንበላም ወተትን ማጠጣም በማለት በጾም ተወስቶ ብጻት ገብተው ብዙ ተጋድሎም ፈጽመዋል። እነዚህ የአካባቢ ሽማግሌዎች ቤተክርስቲያን እንዲሰራላቸው ታቦት እንዲመጣላቸው እንዲፈቀድላቸው ከ40 አመታት በላይ በተደጋጋሚ ለሚመለከታቸው ሲጠይቁ ይተው በዚህ ምክንያት ሳይሳካ ቀርቶ፣ በመጨረሻም በፈቃደ እግዚአብሔር በብፁዕ አቡነ ማቴዎስ የመገናኛ ብዙሀን አገልግሎት ስርጭት የበላይ የሰሜንና ምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ ታቦተ ቅዱስ ጊዮርጊስ ተፈቅዶላቸው ህንጻ ቤተ ክርስቲያኑ በናይሮቢ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ካህናት ምእመናንና በአካባቢው በሚኖሩ ምእመናን ከፍተኛ የገንዘብ ድጋፍ ከስምንት ሚሊዮን ብር በላይ በሆነ ወጪ ህንጻ ቤተ ክርስቲያን ታንጾ አስፈላጊውን ንዋየ ቅድሳት ተሟልቶ ህዳር ሰባት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ቅዳሴ ቤቱን ተከብሯል። በዕለት ቱ መጋቢ ሃይማኖት ቆሞስ አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ ሊቀ ብርሃናት ቀሲስ ሄኖክ የናይሮቢት ደብረ መድኃኒት አስተዳዳሪ፣ አቶ ራሱ ዲዶ የኬንያ የፓርላማ አባልና በኬንያ የፌዴሪ ኤምባሲ ዲፕሎማቶች ከአናትና ምዕመናንም ና ምእመናንም ተገኝተውበታል። የእናታችን የቅድስታ ና መታዊ ክብረ በዓል በኮተቤ ሀና ማርያም ቤተ ክርስቲያን በድምቀት ተከብረዋል። ተጨማሪ